በየሳምንቱ የሚደረግ ውድድራችን ነው። በዚህ ውድድር ሁልጊዜ እንደምንለው የዕለቱ ተሰናባች የሚወሰነው በእለት አቅርቦት ነው እንላለን በተደጋጋሚ። በመጨረሻው በምዕራፍ 19 መጨረሻ ላይ አንድ ማስታወቂያ በተደጋጋሚ እኔና ናቲ ስንናገር ነበረ። ተወዳዳሪዎች ሲሰናበቱ በጣም ነው የምናዝነው። በነገራችሁ ላይ እኔ በተለይ ውጤት ጥሪ ባልባል በተለይ አሰናብቺ ባልባል ደስ ይለኛል። እንድታውቁልኝ ያክል ነው። እሺ እና በጣም ከባዱ ነገር ማሰናበት ነው። ምክንያቱም በብዙ ጥረት በብዙ ልፋት እዚህ እንደምትደርሱ እናውቃለን። ከሚቆጩን ተሰናባቾች ነገር ግን ባሳለፍነው ሳምንት ተመልካቾቻችን ቴሌቪዥን ላይ እንደተመለከታችሁት በሚደንቅ ሰርፕራይዝ ወደ ፋናል አምሮት አምስተኛው የአሸናፊዎች አሸናፊ ከተመለሱ ተወዳዳሪዎቻችን መካከል ኤርሚያስ አንዱ ነው። እንኳን ተቀላቀልከን ደስ ብሎናል። አመሰግናለሁ። እኔም በጣም ደስ ብሎኛል። ታንክ ዩ ከአብዛኞቹ ጋር ትታወቃለህ ነው። በእርግጠኝነት ጥሩ የልምምድ ጊዜ ያሳልፈሃል ብዬ ያስባለሁ። ለፋናል አምሮት ሳይሆን ባለው በሙዚቃ ህይወት ውስጥ ጥሩ የልምምድ ጊዜ ነበረ። አሁን ደግሞ ወደ ፋና ላምሮት ስለተመለስክ እንደው አጭር የልምምድ ጊዜም ሊኖርህ ይችላል፣ ግን ዝግጅት ምን ይመስላል? አጭርም ቢሆን እውነት ለመናገር ያው ረዥም ጊዜ ነበረ የተዘጋጀሁት እንዳልሽው፣ ለፋና ብቻም ሳይሆን ራሴንም ለማስተካከል እና በደም ተዘጋጅቻለሁ። ድሉንም ስላገኘው ድሉን ለመጠቀም ሞክራለሁ። እውነት ነው። ምንጊዜም የሚሰጠንን እድል በአግባቡ መጠቀም በጣም ተገቢ ነው። ስለዚህ ዳኞች የሰጡትን አስተያየት እንዲሁም ደግሞ የዛን ቀን የነበረህንም ስህተት አስተካክለህ እንደመጣህ በጣም ተስፋ እናደርጋለን። ሁላችሁም እዚያ ያላችሁት መልካም እድል እንዲሆንላችሁ የድል ጊዜ እንድታሳልፉ እመኝላችኋለሁ።

ቅድም ስላጨበጨባችሁልኝ ማሄሬኝ ዘፍኜ ልቀበለው ልቀበለውና ልዘፍን ነበር ልቀጥል ነበር። እሺ ተመልካቾቻችን ቆንጆ ቅዳሜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ምክንያቱም ፋና ላምሮት በዚህ ሰዓት ወደ እናንተ እየደረሰ ነው። ተቀዳሚ ምርጫችሁም እንደሆንን እናምናለን። እዚህ ያሉት እንዳለ አሸናፊዎች ናቸው። የአምስተኛው የፋና ላምሮት አሸናፊዎች አሸናፊ ቀጥተኛ ተሳታፊዎች ናቸው። ከጎን ደግሞ ስራፌ ላለ የምዕራፍ አስራ ሰባት አሸናፊ ነበረ። ጥቂት ቢያንስ ሰባት ስምንት ወር ያክል በኋላ ነው የተገናኘ ነው። ጓደኞች እንዴት አገኘቸው? ያንተ ዝግጅት ምን ይመስላል? እንዴት አመሻችሁ? ጓደኞችን እንግዲህ ከነበሩበት ደረጃ ከፍ ብሎ እያዩዋቸው ነው። አሁን ያለው ምሽት ደግሞ በጣም ቆንጆ ነው። ድጋሚ ሁላችሁን ጋር ስለተገናኘ በጣም ደስ ብሎኛል። እኛም ደስ ብሎናል። በጣም የናፈቀንን ድምጽህን እንስማው ስነሳ

በት ቦታ እኛም እናመሰግናለን። ዘና ፈታ ያለ ጊዜ እያሳለፍን ነው የምንገኘው። ኤፍሬም ደህና ነህ? እኔ ግን ድምፅህን ሰምቼ የመጀመር ነው የምፈልገው።

ራሱ ድምጽ ይወጣኩ አጅብ ያለሁ ሰምተሃል። ኤፍሬም ከብዙዎች ጋር በህብረት ሲሰራ ነው እኔ በግሌ ያየሁት። ቅድም ስታጠኑ ነበር፣ ደረጃው ላይ ቆማቸው አይደል? አዎ እኮ አይቻለሁ። እኔና ቆንጆ የልምምድና የትውውቅ ጊዜ አሳልፋችኋል። በእርግጠኝነት ሁላችሁም ጽፋችኋል አይደል? እስከዛሬ የተሰጣችሁን አስተያየት እዛው እያየናችሁ ተሻሽላችኋል፣ እዛው እያየናችሁ ተለውጣችኋል። ስለዚህ ኤፍሬም እና ጓደኞቹ ምን ያሳዩናል? ምን እንጠብቅ? እንግዲህ እንደ እግዚአብሔር ፈቃድ ያው ተዘጋጅተናል። ያው ይሄ ነው ባንደለም እንደነ እንደነ አብርሽ ስም ዝርዝራ ላይ ያዛችሁም የሙዚቀኛ አንተ አውጥቼ ጨርሻለሁ ብለሃል። አንተ ማርሊ ሳምንት አንድ ላይ ይሄንኛውን፣ ሁለተኛው ላይ ይሄኛውን፣ እስከ ፋይናል ተዘጋጅተሃል ሲባል ሰምቻለሁ። እላልሉ እሷ አምኗል አልካደም። ስለዚህ ጠብቁ ነው የምትለው ተመልካቾችን ጠብቁ ማለት ይችላል። ያው እንግዲህ እንደ እግዚአብሔር ፈቃድ እሱ ያለው ቀን ይሆናል። እንገናኛለን ሰማንያ ሁለት ሀያ ሁለትም እንዳይረሳ እያለ ነው ኤፍሬም። መልካም ቆይታ ይሁንልህ። ጥሩ የተዝናኖት ጊዜ ከፋናል አምሮት ጋር ተመልካቾቻችን፣ ከ16ቱም ተወዳዳሪዎቻችን ጋር እንገኛለን። ድምጻቸውን እየሰማን ነው። ምን ያክል ተዘጋጅተዋል የሚለውን እያየን ነው። ስለዚህ አምስተኛው የአሸናፊዎች አሸናፊ ምን እንደሚመስል ከወዲሁ መገመት አያዳግት። መልካም ጊዜ። እንኳን ደህና መጣህ። ጴጥሮስ የምዕራፍ 17 አሸናፊ ነው። እባክህ ድምጽህ እንስማው

ዘንፋና አላምሮት የባለስጠው ድምፃውያን ውድድር ነው የምንላችሁ ለዚህ ነው በጣም ከጥቂት ሳምንታት በኋላ እነዚህ ኮከቦች በመድረካችን ላይ በቀጥታ ስርጭት ከነዚህ አንጋፋ ባንዶች ጋር የናፈቃችሁትን ሙዚቃ ወደ እናንተ ያደርሳሉ። እንኳን ደህና መጣ ጓደኞችን። እንዴት አገኘቸው? ዝግጅት ምን ይመስላል? እሺ፣ አመሰግናለሁ። እንኳን ደህና ቆያችሁኝ። በዚሁ አጋጣሚ ስለተገናኘን ደስ ብሎኛል። ጓደኞቼ ሁሉም በጣም ጀግኖች ድምፃውያን ናቸው። ከእነሱ ጋር አብሬ በመወዳደሬ በጣም ደስ ይለኛል። ከዛ ውጭ ዝግጅት ያው የእኔ ፋናላ የምዕራፍ አስራ ሰባት ተወዳዳሪ ነኝ። ሰፊ ሰዓት ስለተሰጠን በዚህ ሰፊ ሰዓት የቻልኩትን ያክል ከጊዜር ጋር ለማጥናት ሞክሬ ያለው እንግዲህ እሱ ያውቃለኝ። በትክክል እንጠብቃለን። መልካም እድል ይሁንላችሁ ተመልካቾቻችን። በነገራችን ላይ ዛሬ በፕሮግራማችን መጨረሻ ላይ እነዚህ አስራ ስድስት ተወዳዳሪዎች ለሁለት ምድብ ይከፈላሉ። ምድባቸውንም ዛሬ ያውቃሉ ማለት ነው። አብራችሁን ቆዩ። በአምላክ እንዴት ነህ? እንኳን ተገናኘን። ደስ ብሎኛል ስላገኘው። እኔም ስላገኘሽ ደስ ብሎኛል። ስላገኘሽ ባትል ጥሩ ነው። ለማንኛውም እኔ በግሌ ከሚቆጩኝ ተሰናባቾች መካከል አንዱ ባምላክ ነበረ። ቆንጆ ሰርፕራይዝ ነበር። እንዴት ነበረ የባለፈው ሰርፕራይዝ? ቆንጆ ሰርፕራይዝ ኮይላ፣ አስደንጋጭ ሰርፕራይዝ ብቻ ነው ብቻ ያው ደንግጬ ነበር በሰዓቱ ሆነ በቃ አላቆመኝ። የቀረሁት እንዲ ግራ ገባኝ ሁላኔ መጀመሪያ ላይ ብዙም እንትኑ ስላልገባኝ መጀመሪያ ስ በቃ ማቃትን ሆስት ሳይ ነው ከው ያልኩትኝ በቃ ፋና መሆኑ የሚያወቁት የዛ ሰዓት ላይ ነው። የምን ኬክ ነው አልክ ስታይ። ለማንኛውም በጣም ጥሩ ልምምር ስታረግ እንደነበረ ተስፋ አደርጋለሁ ምክንያቱም ከዚህ በፊትም ሙዚቃ ላይ በጣም ትሰራ ስለነበር ማለት ነው። ስለዚህ በአምስተኛው አሸናፊዎች አሸናፊ ደግሞ እንዴት እንጠብቅ? እግዚአብሔር ያውቃል ብቻ ምችለውን ያክል ያው አለ አደለ? ሁሉም እንደሚዘጋጀው ወይም ደግሞ እኔ ደግሞ ብቻ በምችለው አቅም ሁሉም በደንብ እስየአቅሜን ጥጋ ሳጊቼ ለነዚህ እንትን ለማለት ሞክራል። እናመሰግናለን። በአምላክ መልካም እድል ይሆንልህ። ያለኝን አቅም በሙሉ አሟጥጬ ይጠቀማለሁ ለአምስተኛው የአሸናፊዎች አሸናፊ ብሏል። ድምጽህን ንስማ

ቤቴን ባልጎበኝ ዋሳስኮ ወዶ መለየትን ቢመርም ልቅመሰው ከእንግዲህ ውለታ አልጠብቅም ብቻ ቀድሞ ጉርሻ ልንዱን ባልክራራበት ተወራበኝ ብሎ መቼም እጃፉን አይስትም። ለምንስ ልከፋ ደግሞ ብዘን ምን በወጣ እኔ አስተያየት አልሰጥም ብዬ ነው እንጂ በጣም የሚገርም ድምፅ ነው የሰማሁት። እንቀጥላለን፣ ተመልካቾቻችን። ከዚህ ከጎኔ የጤና ባለሙያውን አሁም አለ የምዕራፍ 18 ተወዳዳሪ ነበረ ሳምንቶች ሁሉ በከፍታ አይቀጥሉም። አንዳንዴ እንደ ተወዳዳሪ ምክንያት ይኖራል። እንደ ውድድር ግን እኛ ቤት ምክንያት የለም። ከተመለሱ ተወዳዳሪዎቻችን አንዱ ደግሞ ናሆም ነው። እንኳን ደህና መጣ፣ ስለመጣ ደስ ብሎናል። እንኳን ደህና ቆያችሁ ሁላችንም። እኔ በጣም ደስተኛ ነኝ በመመለሴ። ዝግጅት እያደረክ ነበር እንዳልልህ፣ በሰፕራይዝ መልኩ ነው የተመለስከው። ግን ደግሞ ሙዚቀኛ ሁሌም ከዝግጅት እና ከልምምድ አይወጣም እንዴት ነበር ዝግጅት በጣም ጥሩ እኔ ያው ከዚህም ማለት ከዚህ ውድድር ብሰናበትም ያው እኔ ሙዚቃ ላይ በፊትም የነበርኩበት ስለነበረ አልፋ የሚባል ባንድ አለን በግላችን የምንሰራበት እኔ ቅዳሜ ቀን የዛሬ ሳምንት ነው እኛ ጥናት ላይ ያለን ነው ሰርፕራይዙ የመጣው እኔ በፍጹም አላቅም ያው እንግዲህ አብረኝ ያሉት በሙሉ ያውቃሉ ያው ስራ አለ በሚል ነው ስራ አለ ለዛ እንነጋገር በሚል ከዛ ሲሄድ ነው እንግዲህ፣ እና በጣም ደስ የሚል ሰርፕራይዝ ነው። በደንብ የተሳካ ይመስለኛል። እንኳን ደህና መጣህ፣ እንኳን ደስ አለ። እኛም ደስ ብሎናል። የተዘጋጀህበትን ደግሞ አንድ ሙዚቃ ባቲ

ነው ነውነት ነው ነው የአሸናፊዎች አሸናፊ በአመት አንዴ ነው የሚገኘው። እናመሰግናለን። እንቀጥላለን። እናመሰግናለን። ዳኛ ብሩክ ዛሬ ይዘፍናል። ብዙ ጊዜ ብሩክ ሞክሼ ይለዋል። ዳኛ ብሩክ ዛሬ ደግሞ ብሩክ ሆኖ ኤክሰለንት ፕላስ ሲል ነበር። ብሩክ እስኪ ድምጽህን እንስማው።

ዋው ዋው የቅርብ ጊዜ ተወዳዳሪያችን የምዕራፍ 19 ተወዳዳሪያችን ነበረ፣ ብሩኬ አጭር የልምምድ ጊዜ ነው። በእርግጠኝነት ግን ቀን ከሌሊት እየተለማመድክ እንደሆነ ተስፋ እናደርጋለን። ስለዚህ ቆንጆ ነገር እንዲያጋጥምህ እንመኛለን። አንተ ስም ትላለህ? እሺ አመሰግናለሁ። በመጀመሪያ ሁላችሁንም እዚህ ስላገኛችሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ ማለት ፈልጋለሁ። የዞር ክባት በጠብጠን ደግሞ በየሩማችን ደስ ይለናል ብለውሃል። በይሊን ብለዊ ነው ለትውውቅ እንዲሆን ብዬ ነው። አሪፍ ነበር። ያው ምዕራፍ አስራ ዘጠኝ ከጓደኞቼ ጋር አሪፍ ጊዜ ነበር ያሳለፍኩት። ኦልሬዲ አሁንም የአሸናፊዎች አሸናፊ ሊጀምር ኦልሬዲ ጥቂት ቀናት ነው የቀሩትና የአንድ ወር ረፍት ብቻ ነበር የነበረን። ይህን ያህል ሰፊ የማጥኛ ጊዜ አልነበረንም። ያው እኔ ደግሞ የአስራ ሁለተኛ ክፍል ተማሪ ነው፣ ታውቂያለሽ። ተፈታኝ ነው። በነገራችን ላይ ውድድሩ መሀል ላይ ነው ፈተናው ያለው። መልካም የፈተና ጊዜ እንዲሆንልህም እንመኛለን። በዚ አመሰግናል። ሁለቱንም ለማስኬድ ሞክራለሁ። ያው የእኛ አድቫንቴጅ ኦልሬዲ ከውድድር መንፈስ አንወጣ፣ ቀጥታ ወደ ውድድር መግባታችን ነው። እንግዲህ ያው ከፈጣሪ ጋር እንግዲህ ያው ጥሩ ነገር አሳያለሁ ብዬ ተስፋ አረጋለሁ። አመሰግናል እና ለሁላችሁም መልካም እድል እናመሰግናለን። ምዕራፍ 17ች እንቁልልጫችሁ። ከውድድር መንፈስ ሳንወጣ ነው የመጣ ነው እያለ ነው ከስሽ እንደኝነ በድጋሚ ተገናኘን።

እና አመሰግናለን። ካስሽ አጭር ቢሆንም ጥሩ የልምምድ ጊዜ እያሳለፍክ እንደሆነ ተስፋ እናደርጋለን። ተመልካቾችን ጠብቁኝ በላቸው እስኪ። እሺ፣ አመሰግናለሁ። በመጀመሪያ ምዕራፍ 19 እንኳን እንደ ቤተሰብ ሆንናል፣ ግን ከ17 እና ከ16 ጋር በእስክሪን ነበረ ስላገኘዋቸው በጣም ደስ ብሎኛል። ለሁላችንም መልካም እድል እንዲሆንልን ውድድሩ እመኛለኝ እኛ አድቫንቴጅ አለን፣ ዲስአድቫንቴጅም አለን። አድቫንቴጁ ከውድድር መንፈስ ሳንወጣ መግባታችን ነው። ዲስአድቫንቴጁ ደግሞ አጭር ጊዜ ነው። ያም ቢሆን ግን ተመልካቾች በጥሩ ዝግጅት እንዲጠብቁኝ ነው መፈልገው እና የተለመደ ድጋፋችሁ አይለየን ብሏል። ከስሽ እናመሰግናለን። እነ ብሩክን ቆንጥጦ እያሳደገ ነው። ስንቴ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን እንዴት ነሽ አላን እንኳን ደስ ያለሽ እንኳን ይሄንን ቡድን ለመቀላቀል አበቃሽ እንላለን በምዕራፍ 19 ከነበሩ ተወዳዳሪዎቻችን መካከል ናት ሁለት ሴት ተወዳዳሪዎች አሉን በአምስተኛው አሸናፊዎች አሸናፊ ስለዚህ እንኳን ደህና መጣሽ ስላገኘንሽ በጣም ደስ ብሎናል እንኳን ደህና ቆያችሁ እኔም ደስ ብሎኛል ስላገኘኋችሁ ስራ አለኛል አሉ የሰርፕራይዙ ቀን በጣም አስቸግረሽ እንደ ነበር እንደነበር ሰምቻለሁ ግን ደስ ይል ነበር ስሜቱ እንዴት ነበር እንደ አጋጣሚ ሆኖ የዛን ቀን ስራ ነበረኝ ና አላወቅኩም። ስላላወቅኩኝ በቃ አልሄድም አልኩኝ። ግን ያው በመከራ ነው የሄድኩት ማለት እንደዛ ስላልጠበ ይህን የመሰለ ድግስ ሊያመልጥሽ ነበር። እውነት ነው። ለማንኛውም ዝግጅት ምን ይመስላል? ካለፉት ነገሮች አሻሽለሽ ምን ይዘሽ ትመጫለሽ? ምን ጠብቅ? ያው ዝግጅት እንግዲህ ያው አጭር ቀን ነው ባለው እንግዲህ ይሞክራል። እኛም ብዙ እንጠብቃለን ከአንቺ ስንቴ። ስለዚህ የተዘጋጀሽበትን ሙዚቃ አቅርቢልን። መልካም እድል እንዲሆንልሽ ደግሞ እንመኛለን። እሺ

ከማይረሱ ተወዳዳሪዎቻችን መካከል ዮሴፍ አንዱ ነው። ምክንያቱ ደግሞ ዛሬ ዮሴፍን ዝግጅት እንዴት ነው ብለን ባን ጠይቀው ጥሩ ነው። ምክንያቱም ዘፈን መራጮቹ አልመጡም፣ አባቱና እህቱ አልመጡም። ደስ ይሄ እንኳን ተገናኘን ደስ ብሎኛል። ስላገኘው እንኳን አብሮ ደስ አለን። ጓንድና መጣችሁ ላችሁ እንደ ቤተሰብ ሙዚቃ መርጣችሁ ጨረሳችሁ። ያው እዚህ መድረሱን አስበንም ስላልነበር በመጀመሪያ እግዚአብሔር ይመስገን። ከዛ ውጭ ግን ባሪፉ እየተዘጋጀ ነው። ጥሩ ዝግጅት አድርጌ ይጨርሻለሁ። ተመልካቾች እናንተ ብቻ ስትወዱኝ 8 ሁለት 2 ሁለት ላይ ምረጡኝ እያለ ነው ዮሴፍ። ቆንጆ ውድድር ጊዜ እንዲሆንልህ እንመኛለን። መልካም ጊዜ

ተመልካዮቻችን እነዚህ አስራ ስድስት ኮከቦች የናፈቃችሁት ድምጻቸው ከፍ ብሎ እንዳላልልም ከፍ ብሎ እየጠብቋችሁ ነው። በጣም በጥቂት ሳምንታት አምስተኛ አሸናፊዎች አሸናፊ ከነዚህ ደማቅ ጋር ይጀምራል። በስቴጅ በቀጥታ ስርጭት። የኖራ ሪዞርት ቆይታችን ግን እንደቀጠለ ነው። ጨዋታዎች ይኖሩናል፣ የተወሰኑ ጨዋታዎች ትውውቃችን። እንዴት ነበር ቆይታችሁ የሚለውን ግን አንስተውልናል። እናመሰግናለን። አጠራጠር ያለ ቆይታ አድርገናል። ድምጻቸውን ሰምተናል። ስለዚህ እናንተ ተመልካቾቻችን ጋር ደግሞ ቀጣዩ እነዚህን ተወዳዳሪዎች እንፈትናቸዋለን። ዳኛችን የሸዋ ጌጥም በቦታው ላይ ተቀምጧል። ለሸዋ ለሸዋ ለሸዋ፣ ከመልእክቶች በኋላ ተመልሰን ስንገናኝ ደግሞ ቆንጆ አዝናኝ ጨዋታ ይዘንላችሁ እንመጣለን። በያላችሁበት መልካም ጊዜ ይሄ ፋናል አምሮት ነው።